አሰላሙ አሌይኩም ወረህመቱላሂ ወበረካቱ የሀባይብ እንዴት ናችሁ? ደህና ናችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱልላሂ ረቢል አለሚን። እንዴት ናቸው የኔ ዩቱብ ቤተሰቦች ደህና ናችሁልኝ? ወላሂ ጥፍት ብያለሁ ማለት ነው። ዛሬ ደግሞ ከች ብዬላችኋለሁኝ። የጠፋሁት ደግሞ በበአል ምክንያት ማለት ነው። ካሜራማኔ ለበአል ሄዶ ቤተሰብ ጋር ጥፍት ብሎ ገና አሁን እየመጣ ነው ማለት ነው። ለዛ የጠፋሁትኝ ማለት ነው። እና ደግሞ እኔም ትንሽ ሳይነሳሞኝ ነበረ ድምፅን የሚያዝ ዘርጎ የነበረ በአጋጣሚ ማለት ነው ለዛ ነው ጥፍት ያልኩት ሀባይብ አሁን ከዚህ በኋላ ደግሞ አልጠፋም ከች ነው የምልላችሁ በአዳድ ስራ ማለት ነው ኢንሻአላ ባላችሁበት ሰላማችሁ ብዝት ይበልልኝ አላህ ሰላምና ጤና ይስጥልኝ ነው የምለው ስደት አለም ያላችሁት ደግሞ ለሀገራችሁ አላህ ያብቃችሁ እና እወዳችኋለሁኝ እንግዲህ ዛሬ አጠር ባለች ቪዲዮ ነው የምመጣው ማለት ነው ለአለመጥፋት ያክል ነው የመጣሁት ዛሬ ውድድድ ነው ማደርጋችሁ። ባላችሁበት ሰላማችሁ ይብዛ። ቪዲዮውን ደግሞ እንቀጥላለን። ሰላም ሰላም ሰላም፣ የሀባይብ እንዴት ናችሁልኝ? ደህና ናችሁልኝ? አሁን እንግዲህ ይሄ ደግሞ መናፈሻ አደባባው ጋር ነው ያለ ነው ማለት ነው። በእግራችን ከቤት ጀምሮ መናፈሻ ድረስ በእግራችን ነው ከጓደኞች ጋር የመጣ ነው ማለት ነው። አሁን እስከ አካባቢያችን እያስጎበኘኋችሁ እና ቤተሰብ ደግሞ ትንሽ እያመመኝ ነው ዳ አድርጉልኝ። እስኪ ደከም ደከም እያለኝ ነው። የምር እውነቴ ነው። አላቅም ምን እንደሆንኩኝ አላቅም። የምር ልቤን እያመመኝ ነው። ሰማሁ የሀባይ ሙቀት ሙቀት እየተሰማኝ ነው። ልቤን እያመመኝ ነው። ራሴንም ጀመር እያደረገኝ ነው። ሊጥለኝ ሁሉ እያሰበ ነው ማለት ነው። የምር እያለ እየሞቀኝ ነው። አንቺ እንደ እኔ፣ ስለዚህ ሁላችንም እኩል ነን ማለት ነው። እንደ ባለፈው እንዳያማ የፈራሁ እንደዚህ አይነት ስሜት እዚህ ጋ ቆጨልበት፣ እዚያ ጋ ቆጨልበት ለምንድን አየሩ ቀዝቃዛ ነው ግን እኔ በጣም እየሞቀኝ ነው። እኔ ምን እንደሆንኩ አላውቅም። መንገዱን መንገዱ ስመጣ ነው ትንሽ እየረበሸኝ የመጣሁት ማለት ነው። ረብስሚላ ቤተሰቦች እንፍቅ ስላላችሁ ነው የመጣሁት ዛሬ እንኳ ብዙ ቪዲዮ ለመስራት አልነበረም፣ ግን ጠፍቻ ያለሁኝና ለአንድ ስራ ምናምን ቀን ከመጥፋት ብቅ ብዬ በቀጣይ ቪዲዮ በአዲስ መልክ እመጣለሁ ብዬ ስላሰብኩኝ ነው። እና ላይክና አሁንም በድጋሜ ሰብስክራይብ ማድረግ አትርሱ ማለት ነው። እወዳቸዋለሁኝ ቤተሰብ እንግዲህ በደዋ አትርሱ ነው የሚለው

ጥሪ ነኝ። እሺ፣ ዝም ብለሽ ወጣት ቆንጆ ስታገኝ ወጣት የወጣት ቆንጆ ባላው ምን ነው የተሰማሽ? አረ ቤተሰብ

ቆንጆ ሰው መርጠሽ ፈልገሽ አምጭ ስላት ምናምን እንደ ፕራንክ ነው እንዴ ብላ ደነገጠኝ፣ ማለት ነው። ለመጨረሻ አንለቃችሁ ለምንደ ታቀነችሁ ከወዳ ጀመሬ ስመጣ ጀመሬ ማለት ነው። ልቤን እያልኩኝ ነበር፣ ትንሽ አሞኛል ምናምን እያልኳት ነበረ። እና ያው ቪዲዮ ላይ ሳይሆን ዝም ብለን ስንመጣ ቪዲዮ ሳንቀርዝ፣ እንደዛ እያልኳት ነበረ። በነገራችን ላይ ካሜራ ማናችን ያቃል ያውቃል ምናምን እያለችው ማለት ነው እንዳታቋረጥ ብላኛለች ይላታል ደግሞ ሰው። እዚህ ጋር ነበር መባነን ያለባት ሰው ሲሞት ካሜራ ቀርቶ ማለት ነው ሌላ ነገር ይቋረጣል አይደል? እሷ ደግሞ ምንም አለቃችም ና አሳዘነችኝ። የምር እና ቤተሰብ፣ ለመጀመሪያ ጊዜ እንግዲህ እኔ በዩቱብ ቻናል ለመጀመሪያ ጊዜ ፕራንክ በቀላሉ ቀን ጨብስ አደርግላችሁ። ወደፊት ግን ይቀጥላል። የምር በግብዳው ነው የምንመጣላችሁ። መቸም፣ እኔ በህይወቴ ፕራንክ ተደርጌ አላውቅም። እንግዲህ ወደፊት አላህ ይጠብቀኝ ነው የምለው። ደካማ ጎኔን ብዙም ስለማያውቁትም ሊያደርጉኝ አይሞክሩም። ምንም አልፈራም፣ ለፕራንክ ደሜ ውስጥ ተቀላቅሏል። ፕራንክ ና ከቪዲዮ ውጭ ብዙ ሰው አደርግ ነበር ና ዛሬ በቀላሉ እንግዲች እንደዚህ አድርጌያለሁ ማለት ነው ቤተሰብ። የእኔ ውድ ቤተሰቦች እንዳትቀየሙብኝ የምር እንዴት ሰው ማስጨነቅ፣ እንዴት ነው የሚጨንቀው? እናታቸው እኔ ላይ ጭንቀኝ እና አሁን ደንግጣውት ምንም አታወራ፣ ምንም እየወራች አይደለችም፣ ዝም ብላለች። እኔ ማማ ለ ሰውን ሰብሰብ አረፋቴን ድፍቅ አድርጌ ምናምን ሰው ሰብሰብ እንዴ ላደርጋት ነበረ፣ ግን እኔ እናቴ በዚህ እሷ ደግሞ ብትታመን ብዬ አሳዘነችኝ። ደግሞ ለመጀመሪያ ጊዜዋ ነውና እኔ ጋ ቪዲዮ ስትወጣ፣ ቀጣይ እየለመደች ግን እኔ ከዚህ በኋላ ግን መቼም አላደርግሽም። እሺ፣ ቃል እገባልሽ፣ ፕሮሚስ ነው። መቼም ፕራንክ አላደርግሽ ማለት ነው። እኔ ሲጀመር ፕራንክ አልወድም፣ በቪዲዮ ፕራንክ እንደማልወድ እታቂያለሽ። እኔ ዝም ብሎ ካለ ቪዲዮ ነው ፕራንክ ደስ የሚለኝ። ቤተሰቦቼ ያው፣ እናንተም ስለጠፋውባችሁ ትንሽ መጀመሪያው ላይ ደንገጥ ትላላቸው፣ መጨረሻው ላይ ደግሞ ደስ እንደሚላችሁ ተስፋ አደርጋለሁ ማለት ነው። የውሃ ልጅ እኮ ነው ያለቀው። እኔ ላይ ውሃ ብስ ብስ ነው ያልኩት ልብሴ። እኔ እንኳ እንደ ጸጉሬ ላይ ሳታፈስብኝ ነው። ብርድ ነው ደሞ አሁን እየቀዝቃዛ ነው ታውቃላችሁ። አሁን መቅሪብ እየደራ 11 ሰዓት ከምናምን ነውና አየሩ ቅዝቅዝ ብሏል። ለዛ ነው እንትን ያልኩት የነበረው እና ሀባይ ወዳችኋለሁኝ ባላችሁበት፣ እንግዲህ ሰላማችሁ ብዝት ብዝዝት ይበልልኝ። ብታበረታቱኝ እኮ እንደውም የያዘ በሽታ ራሱ ይለቀኛል። አልጠፋም ተቶ ልመጣለሁ ውድ ቤተሰቦቼ። እንግዲህ ሀገራችንንም ሰላም ያድርግልን። እንደተለመደው ባላችሁበት ሰላማችሁ ብዝት ይበልልን። በሰው ሀገርም ያላችሁት ለሀገራችሁ አላህ ያብቃችሁና አለ እንግዲ የቀለባችሁን ያሰባችሁትን አላህ ያሳካላችሁ ነው የሚለው ማለት ነው። አገርን የመሰለ ነገር የለም። አገራችን ነጻነታችን ነውና አገራችንን ሰላም ያድርግልን። ሁሉም ሰው ባለበት ሰላሙ ብዝት ብዝዝት ይበልልኝ። አወዳቸዋለሁኝ። ቀጣይ ቪዲዮ እስከምንገናኝ ድረስ አላህ በሰላም ያገናኘን። የዛሬን እንጂ የነገን አናቅምና እንግዲህ የዛሬን የዛሬን መልካም ስራ እየሰራን እንግዲህ ነገ ሞት አለብንን የሚለውን እያስታወስን መጓዝ ነው ከኛ የሚጠበቅብን። ህይወት ሁሌ የማድስናት ሞትም ሁሌ የማድስናት ሞት አይለመድም በነገራችን ላይ ነው። እንግዲህ አላህ ይጠብቀን። ለእኔም ደው አድርጉልኝ ከዳዋቸውን ነው የምሻው ማለት ነው። እና አበረታቱኝ የእኔ ውድ ቤተሰቦች ወላሂ እውነቴን ነው። አንዳንድ ጊዜ ቁም ነገር እንደማይታይ አውቃለሁኝ፣ ግን በቀልድም በሚያዝናና መልኩ እንመጣለን። እንደሞ እያደር ያው አዲስ ጀማሪ እንደመሆኔ ኢንሻአላህ ደግሞ ከአፕል ሆነኝ ለመስራት ሞክራለሁኝ። ብዙ ኮመንቶች እንደዛ ነው የሚሉኝ እና አሪፍ ሰው እስከማገኝ ድረስ ነው ከአፕል ሆኖ ለመስራት እንደዚህ ማለት ፍላጎት ያስፈልጋልና ማንኛውም ሰው ብድግ አድርገው ካፕል እንስራ ምናምን አሁን ብላቸው አይዲያ መፍጠር ካልቻሉ ምን ካልቻሉ ፍላጎት ከሌላቸው ስራው አይሄድም። በመሀል ነው የሚቋረጠውና ቤተሰብ ደግሞ ለምዶ አያስለመድከውን ነገር ደግሞ ሲያጡ ለእይታም ጥሩ ስለማይመጣ እንግዲህ በቋሚነት አብሮኝ የሚሰራ ሐሪፍ ሰው የምለውን እስከማገኝ ድረስ ጠብቃቸዋለሁኝ ማለት ነው። ጠብቁኝ አላችሁ። እስከዛ ድረስ አላ ሰላማችንን ያብዛልን። እወዳቸዋለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።